ምዕራፍ 16 በአቢብ ወር አምላክህ እግዚአብሔር በሌሊት ከግብፅ ስላወጣህ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግበት። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ከበግና ከላም መንጋ ፋሲካ ሠዋ። የቦካውን እንጀራ ከእርሱ ጋር አትብላ፣ ከግብፅ አገር በችኮላ ስለወጣህ ከግብፅ አገር የወጣህበትን ቀን በእድሜ ሁሉ ታስብ ዘንድ የመከራን እንጀራ ቂጣ እንጀራ ሰባት ቀን ከእርሱ ጋር ብላ። ሰባት ቀንም በአገር ሁሉ እርሾ አይታይም። በመጀመሪያው ቀን ማታ ከሰዋኸው ሥጋ እስከ ነገ ድረስ ምንም አይደር። አምላክህ እግዚአብሔር ከሰጠህ ከአገርህ ደጆች በማንኛይቱም ፋሲካን ትሰዋ ዘንድ አይገባህም። ነገር ግን አምላክህ እግዚአብሔር ስሙ ይጠራበት ዘንድ በመረጠው በዚያ ስፍራ ከግብፅ በወጣህበት ወራት ፀሐይ ሲገባ ማታ ፋሲካን ሰዋ። አምላክህ እግዚአብሔር በመረጠው ስፍራ ታበስለዋለህ ትበላውም አለህ። በነጋውም ተነሥተህ ወደ ድንኳንህ ትሄዳለህ። ስድስት ቀን ቂጣ እንጀራ ብላ፣ በሰባተኛውም ቀን ለአምላክህ ለእግዚአብሔር ጉባኤ ይሁን፤ ሥራን ሁሉ አታድርግበት። ሰባት ሳምንትም ትቆጥራለህ። መከሩን ማጨድ ከምትጀምርበት ቀን ጀምሮ ሰባት ሳምንት መቁጠር ትጀምራለህ። አምላክህ እግዚአብሔር በባረከህ መጠን በፈቃድህ የምታቀርበውን አምጥተህ ለአምላክህ ለእግዚአብሔር የሰባቱ ሱባኤ በዓል ታደርጋለህ። አንተ፣ ወንድ ልጅህና ሴት ልጅህ፣ ወንድ ባሪያህና ሴት ባሪያህ፣ በአገርህ ደጅ ውስጥ ያለው ሌዋዊ፣ በመካከልህም ያሉት መጻተኛና ድሃደግ መበለትም አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ደስ ይበላችሁ። አንተም በግብፅ ባሪያ እንደ ነበር ካስብ፣ ይህንም ሥርዓት ጠብቅ አድርገው። ከአውድማህና ከመጥመቂያ ፍሬህን በሰበሰብክ ጊዜ የዳስ በዓል ሰባትን ቀን ትጠብቃለህ። አንተም፣ ወንድ ልጅህና ሴት ልጅህ ወንድ ባርያህና ሴት ባርያህ፣ በአገርህም ደጅ ውስጥ ያለ ሌዋዊና መጻተኛ ድሃደግና መበለትም በበዓል ደስ ይበላችሁ። አምላክህ እግዚአብሔር በፍሬህ ሁሉ በእጅህም ሥራ ሁሉ ይባርካሃልና። እግዚአብሔር በመረጠው ስፍራ ለአምላክህ ለእግዚአብሔር ሰባት ቀን በዓል ታደርጋለህ። አንተም ፈጽሞ ደስ ይልሃል። በዓመት ሦስት ጊዜ በቂጣ በዓል፣ በሰባቱ ሱባኤም በዓል፣ በዳስም በዓል ወንዶች ሁሉ በአምላክህ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ። በእግዚአብሔር ፊት ባዶ እጃቸውን አይታዩ። አምላክህ እግዚአብሔር በረከት እንደ ሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። አምላክህ እግዚአብሔር በሚሰጥህ በአገርህ ደጅ ሁሉ በየነገዶችህ ፈራጆችንና አለቆችን ሹም፤ ለሕዝቡም ቅን ፍርድ ይፍረዱ። ፍርድን አታጣም፤ ፊት አይተህም አታድላ፤ ጉቦ የጥበበኞችን ዐይን ያሳውራልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል። በሕይወት ትኖር ዘንድ አምላክህ እግዚአብሔርም የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል። ለአንተ በምትሠራው በአምላክህ በእግዚአብሔር መሠዊያ አጠገብ ከማናቸውም ዛፍ የማምለኪያ አጸድ አድርገህ አትትከል። አምላክህ እግዚአብሔርም የሚጠላውን ሐውልት ለአንተ አታቁ